ጤና ይስጥልኝ፣ እንዴት አላችሁ? ሰበር ዜና ነው። ይሄን መረጃ እንግዲህ ሳልነግራችሁ ማድረስ ስላልቻልኩኝ ነው። በጣም ወሳኝ የሆነ መረጃ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ተሳክቶላቸዋል። ዘለንስኪ ኦፊሽሌ እንግዲህ ፕሬዚዳንት ዶናልድ ትራምፕ ያቀረቡትን እቅድ ወይም ደግሞ አሜሪካ ያቀረበችውን እቅድ ኦፊሻሊ እንደተቀበሉት እየተነገረ ይገኛል። ግን ኦፊሻሊ ቢቀበሉትም ባይቀበሉትም ሁኔታዎች ወደ መቋጫቸው እንደሆነ እየተነገረ ነው። ፕሬዚዳንት ዶናልድ ትራምፕ ድል ቀንቷቸዋል ማለት ይቻላል። ከዛም ባሻገር ደግሞ የዩክሬንም እንደዚሁ ህዝቡ አሁን ከጫና ነጻ ሊወጣበት የሚችለውን እድል እንዳገኘ እየተነገረ ነው። ያ ማለት እንግዲህ በጣም ከባድ የሚባል የሚሳይል ጉርጅብኝ የሚወርድበት ህዝብ ነው። ነበረና ይህኛውን ደግሞ በተወሰነ መጠን መፍትሄ ሊያገኙበት የሚችለውን እድል ያገኘ ስለሆነ በበርካቶች ዘንድ በበጎ እየታየ ይገኛል። ዘለንስኪ ኦፊሽሊ የሰላሙን እንግዲህ ቅድ ፕሬዝዳንት ዶናልድ ትራምፕ ያቀረቡላቸውን እቅድ ኦፊሽሊ ግልጽ በሆነ መንገድ ይፋዊ በሆነ መንገድ ፐብሊክሊ መቀበላቸው ተቀምጧል። ይሄ በጣም አለማችን ላይ መልካሙ ዜና ሆኖ ከተመዘገቡት ዜናዎች መካከል ይሄኛው ነው። ከዚህ ቀደም በእስራኤልና በሀማስ መካከል የነበረውን ውጠት የመቋጨት የሰንሰለት ጉዳይ በፕሬዚዳንት ዶናልድ ትራምፕ መፍትሄ መጥቶ እንደነበረ ታስታውሳላችሁ እና ከዚ አንጻር ደግሞ ይህ ትልቅ ቦታ ሊሰጠው የሚችለውና የሚገባው ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ ይህን ካሳኩ በእርግጥም የዓለም የሰላም ሽልማት ኖቤል ፒስ ፕራይዝ ያስፈልገኛል የሚሉ ሰው ናቸው። ከዚ አንጻር እንግዲህ የሚያገኙበትን እድል ሊፈጥርላቸው ይችላል ተብሎ ይታሰባል። ግን ብዙ ደግሞ ችግሮች አሉ። በየአለም ዙሪያ ያልተቋጩ ጦርነቶች አሉ። እነሳን ከመቋጨት አንጻር ደግሞ ብዙ ስራዎች ያስፈልጋል እና ሁኔታዎችን በብለሲንግ መልክ ማየትም ጥሩ ቢሆንም ግን ደግሞ ጥያቄዎች አሉ ነው ጉዳዩ። ዘለንስኪ ግን አሁን ኦፊሻሊ በዚህ መንገድ ተቀብለዋል የሚል ሀሳብ እየመጣ ነው። እንግዲህ ምንም አይነት እስካሁን ባለው መረጃ ምንም አይነት 28 የሚሆኑ ረቂቅ ሀሳቦች በፕሬዚዳንት ዶናልድ ትራምፕ አማካኝነት ቀርበው ነበረ። ሁሉም ተቀባይነት አገኝተዋል የሚሉ መረጃዎች ናቸው ይወጡ ያሉት። እንግዲህ 28ቱም ተቀባይነት አገኙ ማለት ደግሞ ነገ ከነገ ወዲያ ፕሬዚዳንት ዶናልድ ትራምፕና ራሳቸው ፕሬዚዳንት ቮሎድሚር ዘለንስኪ ደግሞ በእያንዳንዷ ጉዳይ ላይ ይሄ ቢሆን ይሄ ይሆናል፣ እናንተ ይህን ጥቅም ታገኛላችሁ፣ ሩሲያ ደግሞ ይህን ጥቅም ታገኛለች የሚሉ ሀሳቦችንም በደንብ መወያየት ይፈልጋል አለቀ ማለት አደለም ግን ደግሞ በተለያየ አጋጣሚ ትልቅ ለውጥ ስለሆነ ወይም ደግሞ ፖለቲካሊም የሚታይበት መንገድ አዎንታዊ ሆኖ ስለተመዘገበ በበርካቶች ዘንድ በበጎ ሊታይ የሚችል ጉዳይ ነው ግን ሁኔታዎች አሁንም አሳሳቢ እንደማይሆኑ እርግጠኛ መሆን አይቻልም። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ እንደተሳካላቸው የተነገረ ይገኛል። ዩክሬን እንግዲህ በግልጽ በዚህ ልክ ተቀብላለች የሚሉ መረጃዎች ዛሬ መውጣት ወጥተዋል። በግልጽ ነው የወጡት። ባይዘወይ እ አርቲም እና ቢቢሲ ማውጥተዋቸዋል። እንግዲህ ኦፊሻሊ ተቀበሉ የሚል ዜና ነው እና በጣም ጥሩ ጉዳይ ሊሆን ይችላል ተብሎ ይታሰባል። በሚቀጥሉት ጥቂት ቀናት ውስጥ ደግሞ ፕሬዚዳንት ዶናልድ ትራምፕ እና ፕሬዚዳንት ቮሎድሚር ዘለንስኪ በጉዳዩ ላይ ይወያያሉ ተብሎ ይጠበቃል። የሚወያዩባቸው ብዙ አርዕስቶች ወይም ደግሞ ርዕሰ ጉዳዮች አሉ። በዛ ላይ ደግሞ መፍትሄ የሚሰጥ ሀሳብ ያስፈልጋል። ያም ሆነ ይሄ ግን በጣም ትልቅ ለውጥ ተደርጎ እየተወሰደ ይገኛል እና በጣም የሚዲያ ሪፖርቶቹ ብዙ ሀሳቦች አሉ። ሀያ ስምንት የሚሆኑ ነጥቦች ላይ ውይይት እንዳደረጉ እና በነዚህ በሀያ ስምንት ነጥቦች ምክንያቱም የፔንታገን ጸሐፊዎች ወደዛ ሄደው ነበረ እንደምታስታውሱት እና ወደዛ የሄዱበት ምክንያት እንግዲህ ከዚህ ጉዳይ ጋር የተገናኘውን ሀሳብ መፍትሄ ለመስጠት ታስቦ እየተደረገ ነው። ያንም ማድረግ ችሏል። ስለዚህ ይሄ ትልቅ ምርታ ነው። ያ ማለት አውሮፓን እና ራሽያን ውጥረት ውስጥ አያስገባም። አሜሪካንና ራሽያን ውጥረት ውስጥ አያስገባም። ዩክሬንን እንግዲህ ቀሪ ያሉትን ሰዎች እንዳይፈናቀሉ ያደርጋል፣ ችግር እንዳይፈጠርባቸው ያደርጋል። እና በበጎ የሚታይ ጉዳይ ሆኗል። ሀያ ስምንትና ሀያ ስምንት የሚሆኑ እንግዲህ ነጥቦች ናቸው የተቀመጡት፣ የእቅድ ነጥቦች ናቸው እንግዲህ ውጥረቱን ለማስቆም የሚያስችሉት ሀያ ስምንቱም ተቀባይነት አግኝተዋል ነው የተባለው። በምን መንገድ፣ እንዴት፣ በምን ሁኔታ የሚለውን ደግሞ ማየትና በሌላ አቅጣጫ ደግሞ መዳሰስ ያስፈልጋል። ግን ጉዳዮች አንዳንዴ የተለየ እንትን ይፈልጋሉ። በሰዎች በሚያስቡበት መንገድን ብቻ ሳይሆን መፍትሄ ሊመጣ ይችላሉ ተብሎ የሚታሰቡ ጉዳዮችን እንደዚሁ ግራ ቀኝ ማየት ያስፈልጋል በብዙ ሁኔታዎች አስቸጋሪ ነገሮች ያመጣሉ ግን ይሄኛው ሮድ ማፕ ወይም ደግሞ በእኛ ሀገር ሮድማፕ ፍኖተ ካርታ ተብለውታል ይሄኛው እንግዲህ የሚፈልገው ምንድነው በጣም ከክሪቲካል ከሆኑት ጉዳዮች መካከል ዩክሬን ከ ውይጮ ማድረግ አለባት ፓርት ኦፍ ደ ኒው ራሽያን ሪጅስ ኢን ዶንባስ ስቲል አንደር ኬቭ ኮንትሮልስ። በጣም ይሄ ነው ትንሽ የሚያነጋግረው ዜና። እንግዲህ ምን ያህል እውነት ነው ነገን መጠበቅ ያስፈልጋል። ግን እንግዲህ ከ28 እቅዶች መካከል ሩሲያና ዩክሬን በሚፋለሙባቸው ግዛቶች፣ በተለይም ዶንባስ በሚባለው ግዛት ላይ ኬቭ ራሳቸው ወይም ደግሞ ዩክሬን የያዘቻቸውን ቦታዎች ሳይቀር ለቃ እንድትወጣ የሚፈልግ ወይም ደግሞ እሱን ሀሳብ ያቀረበ ነው እና ብዙች በተለያየ መንገድ ሲመለከቱት ነበር። እና ይሄ ምንድን ነው ምንድን ነው ትርጉሙ የሚል ጥያቄም ሲያነሱ ነበረ። ግን በብዙዎች ዘንድ በበጎ ቢታይም አንዳንድ አጠራጣሪ ጉዳዮችን ደግሞ ማየትም ያስፈልጋል። እና ሮድማፕ ምንድን ነው የሚለውንም ማንሳት ያስፈልጋል። ዶንባስ አሁንም በእንግዲህ አንዳንድ አካባቢዎች ላይ ሙሉ በሙሉ አይደለችም ሩሲያ የያዘቻት ሙሉ በሙሉ ስላልያዘች በተወሰነ መጠን ስለተቆጣጠረችው ጉዳዩን በተለየ አቅጣጫ ላይ ለማየት የሚያስፈልግ ነው። ግን ፖለቲካሊ ደግሞ በተለየ መንገድ ማየት እንደሚያስፈልግ ግልጽ ነውና ይሄኛው ትንሽ ዶንባስ ምንድን ነው የሚለው ማየት ያስፈልጋል። ዶንባስ በዋነኝነት በምስራቅ ዩክሬን የሚገኝ በጣም ግዙፍ ግዛት ነው። በምስራቅ ዩክሬን ይገኛል። እንደምታውቁት ሩሲያ ጦርነቱ ስትቀሰቀስ እዚህ ቦታ ላይ የሚኖሩ የራሽያ ሰዎች እየተበደሉ ነው፣ ግፍ እየተፈጸመባቸው ነው። ስለዚህ ይህን ግፍ ለመቆጣጠር አንድ ላይ መቆም አለብን ከህዝባችን ጋር ወይም ደግሞ ከቀደሙ ህዝባችን ጋር ለምን ይገፋል ድምፁ ታፍኗል የሚል ሀሳብ ፕሬዚደንት ዶናልድ ትራምፕ በማቅረብ ነው እንደዚህ አይነት ውጥረት ውስጥ የተገባውና ያን ለዛ መፍትሄ ለመስጠት የሚያስችላቸውን እድል እንደፈጠሩም ነው እንግዲህ ልጠቁም የሚችለው ግን፣ ይሄኛው ዶንባስ በዚህ ልክ ብቻ የሚታይ አይደለም። ዶንባስ በጣም ግዙፍ ነው። ብዙ ሰዎች እኛ አገር ላይ እኛ አገር ላይ ብቻ አለም ላይ አንዳንድ ጋዜጠኞችንም ስለ ዶንባስ ማብራሪያ ሲሰጡ ባይዘ ዶንባስ ሲባል የሁለት ግዛቶች ውቅር ነው፣ ወይም ሉሃንስክና ዶኔትስክ የሚባሉት አንድ ላይ ሲሆኑ ዶንባስ ይሆናሉ። ስለዚህ ዶንባስ ክልል ብሎ ወይም ዶንባስ ግዛት ብሎ ሉሃንስክ ግዛት ማለት አይቻልም። ወይም ደግሞ ልክ እነዚህ በሉሃንስክና በዶንባስ ቀደም ሲል እንደነገርኳቸው የሁለቱ የሉሃንስክና የዶኔስክ ት ውጤት ነው ማለት ነው። ስለዚህ ዶንባስ ሲባል ሁለቱን ጠራን ማለት ነው። ስለዚህ አሁን ሰዎች ለይተው ዶንባስ፣ ሎሃንስክ፣ ዶኔስክ ካሉ ይሄ ስተት ነው ምክንያቱም ሎሃንስክ እና ዶኔስክ በዶንባስ ውስጥ ስለሚገኙ ነው። በጣም ወሳኝ ነው ክሪቲካል የሚባሉ እነዚህ ሬር ርስ ሚነራልስ የሚባሉት እንደ ልብ የማይገኙት በፕሬዚዳንት ዶናልድ ትራምፕ በዋነኝነት የሚፈለጉት የሚገኙበት ጭምርም ስለሆነ ብዙዎች ዓለም ፖለቲካ ላይ ትልቅ ሚና ይጫወታል ተብሎ ይታሰባል። ይሄኛው ሌላ ነው። ግን ይህን ሮድማፕ ተከትሎ ብዙ ሀሳቦች ተነስተዋል። አንደኛው ይሄ ዶንባስን ፓርት ኦፍ ዶንባስ ለቀ እንድትወጣ የሚጠይቅ ነው ዩክሬን የሚል መረጃ አለ። ከዛ ደግሞ ይሄኛው ሌላ ምንድን ነው የሚያደርገው የጦር መሳሪያ ድጋፎች ቢያንስ በግማሽ እንድቀንስ የሚያደርግ ሰሬንደር ሳሙ ፕሪናሪ የተወሰኑ የጦር መሳሪያዎችን አሳልፈ እንድትሰጥ እንግዲህ ለማን እንደሆነ አይታወቅም። ወደ ኔቶ የመግባት ድርድሯን ማቆም እንዳለባት ወይም ማቆም አለባት የሚል ግልጽ ጥያቄ ነው የሚጠይቀው። እና ይሄ ምንድን ነው ዋደዝ ምንደዝ የሚል ሀሳብ የሚያስነሳ ነው ና አንዳንዶች እንደሚያስቡት ወይም አንዳንዶች በተለየ አቅጣጫ እንደሚያዩትም ሳይሆን ብዙ የሪፖርት ሲስተሞችን የአሰራር ሲስተሞችን የሚያሳይ ነው እና እጅግ አስቸጋሪ መሆኑን በጣም ታሳቢ ማድረግ ያስፈልጋል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ እንዳሉት በኤክስ ገጻቸውም እንዳመለከቱት ከሆነ ይሄ ያሳያል ና ኔቱን መቀላቀል ካልቻሉ የጦር መሳሪያቸውን በግማሽ እንዲቀንሱ ከተደረገ ዲስ አርም እንድትደረግ ወይም ደግሞ ዊፐን ቀንሳ ወይም ደግሞ እንድትቀንስ እንድታስረክብ ከተደረገ ዶንባስን የመሰለ ግዛት ለቃ እንድትወጣ ከታረገ ከተደረገ ምንድነው የዩክሬን አሸናፊነት ከተባለ ተሸናፊነትን ነው የሚያረጋግጠው። እና እንደዚህ አይነት ጉዳዮች እጅግ አስቸጋሪ ናቸው። ግን ፕሬዝዳንት ዶናልድ ትራምፕ የሚሄዱባቸው ርቀቶች መፍትሄ ሊያመጡ የሚችሉ ብራቦ አለም ከትራምፕ አቋም አንጻር አብሮ መቆም የማይችል ከሆነም የራሱ ጉዳይ ላይ እንደሚባል የሚያሳይ ነው። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ በአንዳንድ ጉዳዮች ላይ እሳቸውም ብዙ ጥያቄ መጠየቅ የሚፈልጉ ሰው እንዳልሆኑ ይታወቃል። ግን በእሳቸው መንገድም ልክ ደግሞ አንዳንድ መቋጫ የሚያስፈልጋቸው ሁኔታዎች አሉና ከዛ አንጻር አብረው መመልከት እንዳለባቸው ይነገራል። ሮድማፖቹ ግን ይሄ መሆኑ ትንሽ አስቸጋሪ ነው። ባይዘ የኬቭ ወይም ደግሞ የዩክሬን ደጋፊዎች አውሮፓ ህብረት በጥቅሉ ደስተኛ አይደለም በዚህ ውሳኔ። እንግዲህ አፓረንት ላይ በጣም ተደናግጦ ነው የተመለከተው፣ እና የአውሮፓ የውጭ የአውሮፓ ህብረት ማለት ነው ኢዩ ኢሮፔን ዩኒን ፎሬን ፖሊሲ ቺፍ የውጭ ፖሊሲ ዋና ኃላፊዋ ካጃ ካላስ ምንድን ነው ያሉት? ይሄኛው አኬድ ፒስ አግሪመንት መስ ሪፍሌክት ደ ፖሽን ኦፍ ቦት ደ ብላክ ንድ ዩክሬን ነው ያሉት። እንግዲህ ምንድን ነው ያለችው ይችኛዋ የውጭ ፖሊሲ ኃላፊ የአውሮፓ ህብረት እንደዚህ አይነት ስምምነቶች የአውሮፓ ህብረትንም ጥቅም ማስከበር አለበት የዩክሬንንም ጥቅም ማስከበር አለበት የሚል ሀሳብ ነው ያነሱት። ስለ ዩክሬን ምናገባቸው የሚል ጥያቄ ቢነሳባቸው ጥሩ ነው ግን ዋን በዋነኝነት ዩክሬን ሽፋናት እንጂ ወይም ደግሞ በዩክሬን ጉዳይ ላይ እንዲሰራ የተፈለገ ነገር ወይም ደግሞ በዩክሬን አማካኝነት ዩክሬን ፊልድ አድርገው ከዛ መሸጋገሪያ ለማድረግ ነው እንጂ ኦስ ላይ የእኛም ጥቅም መከበር አለበት ማለታቸው በግልጽ የሚያሳየው በቃ ይሄ ወሳኝ ጊዜ ላይ ራሽያ እንዳለች ነው የሚያሳየው። እና ግን ደግሞ የአሜሪካ ፖለቲከኞች በጣም ቁልፍ የሆነ ሚና እየተጫወቱ እንደሆነ ደግሞ ይሄ መካድ አይቻልም። አሜሪካ ብዙ ችግሮች አሉባት ሀገሯ ላይ መፍትሄ መስጠት ያለባት ግን ደግሞ የውጭንም የውስጡንም እየሰሩ የሚቀጥሉ ስለሆነ በበጎ ሊታይላቸው ይችላል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ካለች አለች ነው ባይዘወይ ማለት አሜሪካ አለች ካለች አለች ነው ሲባል እነ ፕሬዚዳንት ቮሎድሜ ዘለንስኪ በቃ ከዚህ በኋላ አንደግፋችሁም ከተባሉ ምንም ምርጫ የላችሁም። አምሳ ምናምን የአውሮፓ ህብረት ሀገራት ወይም ደግሞ ሀያ ሰባቱም ቢደግፏት ለዩክሬን ዋጋ የሚሰጥ አይሆንም ና እና ፕሬዚዳንት ዶናልድ ትራምፕ የሚወስዱት አቋም በዋናነት ተጠቃሽ ነው እና ከዛ አንጻር ነው የታየው። ግን ድራፍቱ ዘለንስኪ ደስተኛ አይደሉም። ጫናዎች አሉ፣ እዛው ዩክሬን ውስጥም ኬቭም፣ በፖለቲካቸው ውስጥም ጫናዎች አሉ። ግን ደግሞ ጫናዎች እያሉም ቢሆን ለመስማማት ተገደዋል። የተስማሙበት ምክንያት ባይ ዘ ዌይ ይህ ከሙስና ጋር የተገናኙ ጉዳዮችም አብረው ሊነሱ የሚገቡ ሆነዋል። እሱም ጥያቄ ስላለው ስጋትም ሊሆን ይችላል። በእርግጥ የቢሆን ነው፣ ላይሆንም ይችላል። ግን ብዙ መነሳት ያለባቸው ጥያቄዎች አሉ። አንዱን ከሌላው ጋር እንደዚሁ የመቀላቀል ጉዳዮች አሉ። ትራምፕ ድል ቀንቷቸዋል የሚለው ግን እጅጉን እንተን ይላል። ምክንያቱም አውሮፓ ጋር ትንሽ ያለው ውጥረት በሩሲያው ፕሬዚዳንት ቭላዲሚር ፑቲን አማካኝነትም ቢሆን ጫና ሊፈጥር የሚችል ነው። ለዚህ ሚና ደግሞ የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን ትልቅ ሚና ተጫውተዋል። ረሲፕ ጣይብ አሁን በአውሮፓና በኤዥያ ፖለቲካ፣ በመካከለኛው ምስራቅ ፖለቲካ፣ በአሜሪካ ፖለቲካ በጣም ትልቅ ሚና መጫወት የሚችሉ ፕሬዚዳንት ሆነዋል። ምክንያቱም ሀገራቸውን ኢኮኖሚካሊ አሳድገዋል፣ ሀገራቸውን በሚሊትሪ አሳድገዋል። በድሮን ቴክኖሎጂ እንደነ እንግዲህ ባይራክተር የሚባሉት ባይራክተር የሚባሉትን ታቋቸዋላችሁ። በተለያዩ የጦር መሳሪያዎችን ከፍ ብለዋል። ኢኮኖሚ ከላይ ሀገራቸውን እያሳደጉ ነው። ፖለቲካ ላይ አንዳንድ ጥያቄዎች ቢኖሩም ግን እሳቸው የ ልክ እንደ ሙስጠፋ ከማል አታቱርክ ነው የሚቆጠሩት፣ የቱርክ አባት እንደሚባሉት፣ ምክንያቱም ብዙ ነገሮችን ለውጠዋል። የሀገራቸውን ክብር ማምጣት የቻሉ ሰው ናቸው። ከዛ ከዛ አንፃር በጎ ሁኔታዎችን እንደፈጠሩ ተነግሯል። እና ለዚህ ደግሞ ፕሬዚዳንት ቮሎድሚር ዘለንስኪ ና የቱርክ ፕሬዚዳንት ረሲፕ ጠይብ ኤርዶሃን ተገናኝቶ ነበረ እና እሳቸው ትልቅ ሚና እንደተጫወቱ ነው የተነገረላቸው። ና ይሄ ጥሩ በጎ የሚያስብል ነው። ቢካዝ ተርክሽ ወይም ደግሞ ተርኬ ነው የሚሏት በአዲሱ አጠራ እንደምታቁት ቱርክ ትልቅ ሚና ያላት ሀገር ናት። ትልቅ በቃ ፖለቲክ ላይ ኤንጌጅመንቷ ከፍ ያለ መሆኑን የምታሳይ ሀገር ናት እና ከዛ አንጻር በበጎ ሊታይ የቻለ ሆነዋል እና ረሲብ ጣብ ኤርዶሃን ይህን ማድረግ ችለዋል። ባይዞ ረሲብ ጣብ ኤርዶሃን በጣም ዲፕሎማቲክ ላይ ከሁሉም ጋር መስራት የሚችሉ ሰው የሆኑ መጥተዋል። ምክንያቱም ከፕሬዚዳንት ቭላዲሚር ፑቲን ጋር በሰላም ነው የሚሰሩት። እንትን ከማነው ከእንግሊዞቹ ጋር አብረው በሰላም ነው የሚሰሩት። ከፕሬዚዳንት ዶናልድ ትራምፕ ጋር ወዳጅ ናቸው፣ በሰላም ነው የሚሰሩት። ይሄን ስንመለከተው በጣም ትልቅ ሚና እየተወጡ እንደሆነ ይጠቁማል፣ በዓለም ፖለቲካ ላይ እና እነዚህ በበጎ የታዩ ጉዳዮች ሆነዋል። እያንዳንዱ ግን በተለያየ ጥያቄ መልክ የሚነሳ ነውና። ብዙ የሁለት ሺህ አምስት ላይ በጣም በርካታ ዙር ውይይቶች ተደርገዋል። ወደ ሶስት የሚሆኑ ውይይቶች ወይም ደግሞ ዙር ውይይቶች ተደርገዋል። በእነዚህ ላይ ብዙ ጥያቄ ያለበት የለም። ኦፍኮርስ ግን ብዙ ሀሳቦች ደግሞ ይነሳሉም ተብሎ ይጠበቃል። እንደዚህ አይነት ሂደቶችን በተለየ አቅጣጫ የሚያይ ኃይል እንደሚያስፈልግም ደግሞ ሳይታለም የተፈታ ያደርገዋል።